በቃች። ልጅማ አትኖርም ብዬ ነበር፣ ግን ማሻአላ ፏ ፈሽ ብላለች። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሁላችሁም ሰላማችሁ ብዝዝት ይበልልኝ። እና ላይክ አድርጉ ቪዲዮ ሰብስክራይብ ማድረጉ እንዳ እንግዲህ ሳትባሉ እራሱ ታደርጋላችሁ። ማሻአላ፣ አላህ ይዛካው ጀዛችሁን ይክፋላችሁ።

እና ሮዛ ያሰው እኔ በጣም በቃ ውስጥ ተጨንቆ ነበር። እና ያኔ ትጎዳለች፣ እንደዛ ስታለቅሳች አይታችኋታል አይደል? መቼስ እንደ ሕጻን ስቅስቅ ብላ ስታለቅስ ነበር። እና እኔ አልኖርም፣ አንተ ካገባ ሌላ ሴት ካገባ እኔ ራሴን አጠፋለሁ፣ በቃ እቺ ዱንያ ላይ ራሱ ለምንድን ነው የምኖረው? በቃ ሞደውን ካላገኘው ስትል ነበር ሮዛ።

እኔ በቃ እቺ ልጅ ራሷን ታጠፋለች ወይ የሆነ ነገር ትሆናለች እያልኩ በቃ ውስጥ በጣም ተጨንቆ ነበር። ግን እኔ እንዳሰብኩት አይደለም። ማሻላ እንደውም አምሮባት ያኔ አለ አንድ ሀሳብ እንደውም አውቃ ራሱ አውቃ ሰይድ ነው ተወች ትመስላለች። እንደውም ማለት ነው ሀሳቡ ራሱ የለባትም እንዳያችኋት ማለት ነው ቪዲዮ ላይ ማሻላ።

ደስ ይላል እንደዚህ አቋም አቋም መኖሯ፣ ደስ ይላል። እኔ ግን በጣም ፈሪቼላ ነበር እንዳየዋት ማለት ነው። በቃ እቺ ልጅማ ትጎዳለች ነፍሷን ሁላ ሳታጣ አይቀርም እያልኩ ነበር። ግን የተጨነኩት በሱመያ ሁላ ተናድቼ ነበር። እንዴት እንደዚህ የምትወደው ልጅ

እሷ በቃ እሱን ካልፈለጊ ለምን እሷ ከእሷ ላይ ታራርቃለች? መቼት ሰኢድ እንደሆነ ሌላ ሴት ማግባቷ አይቀርም። ለምንድን ነው እንደዚህ የምታደርገው ብዬ በጣም ተናድጄ ነበር። ለምን ለልጅቷ ልጅቷ አደጋ ላይ ትወርቃለች በሚል ምክንያት ማለት ነው። እንዳያሸት በጣም ቾክላ ነበር። አግባኝ ምናምን ምናምን እያ ላይ ማለት ነው። እና እንደዛ ነው ጋይስ። ደግሞ በዛ ላይ ይሄ የእሷ ተከታዮች ማለት ነው የዩቲዩብ በሙሉ

እሷን ነው የሚሰድቧት ልክ ድሮ አዩ እንደሚሰድቡ ማለት ነው አሁን በሙሉ ለምን እምቢ አልሽ ሰይድን ለምን እምቢ አልሽ ሰይድን ለምን አናደርሽ በቃ ሰይድን የሚወዱት ማለት ነው እንዴት እምቢ ትያለሽ ሱመያ ነች እንደ ብታኖርሽ እንዴ ሴት እንዴ ሴትን ፈርተሽ አንቺም ሴት እሷም ሴት ናት ምን ታረግሻለች እሷን ፈርተሽ እንዴት ትያለሽ ሰይድን አንቺ ነሽ አንቺ የወደድሽው ሰይድን ነው እሷ ጓደኛሽ ናት

መቼስ አትመለስም። ለምንድነው? እሱ ነው የምትበይ ላይ በሙሉ ወደሷ ነው አሁን ዘመቻው ማለት ነው። እና ጋይስ ግን እኔ እንደ ሀሳቤ ማለት ነው ጥሩ አረገች እንትና ሮዛ መተው ማለት ነው። አሁን ልጆቹ ለማታጊ ቢሆን እንደዚህ ለምን አትወይም ብሎ ይሰድባታል እንጂ ጥሩ ውሳኔ ነው የወሰነችው ለምን ብታገባውም፣ ነገም ሶማያ ልጆቹን ዘመን ጣፋ አይቀርም

ዛሬ ነው እንጂ ነገ ለወደፊት ወይ ይዛት ልትመጣ ይሆናል። እና ያን ጊዜ ደሞ ከባድ ነው ይከብዳል። እንግዲህ ሁለት ሚስት ያን ሃራ ሃራ አይደለም ግን፣ ያን ሁለት ሚስት ከቻለ አስተዳደረ ይችላል። ግን እሷ ላይ ከባድ ይሆናል ትንሽ ማለት ነው።

እንደዚያ ነው። ጥሩ ውሳኔ ነው የወሰነችው። ግን እኔ እንደ እንደ ሀሳቤ ማለት ነው ሱመያ እንኳንም እንደውም መሀላ እየሄደች አስከለከለች ማለት ነው። ጥሩ ነው ለእሷ ራሱ ማለት ነው። ለምን ጥሩ ኑሮ ያኔ ሰላም ያለ ህይወት አትኖርም። ሱመያ ከዚህ እያለቀሰች እሷ ቤት ውስጥ ቁጭ ብላ ሰላም ያለ ኑሮ አትኖርም። ይሻላታል እንደዚህ። ሱመያ ተመለሰች፣ በአትመለስም ማለት ነው። ሱመያ ጓደኛ ግብታ ብላ መነዛነዟ አይተዋትም እሷም ደግሞ።

እንትና አትሆንም በቃ ፍሬ አትሆንም ለትዳሯ። ስለዚህ ይሻላታል። ለምን ሱመያ ትታ አልተወችም፣ ወይ ደግሞ ተመልሳ አልተመለሰችም። የተንጠለጠለ ዛፍ ነው የሆነችው ማለት ነው። ለዚህ ነው ጋይስ እንግዲህ ግን ማሻላ ደስ ብሎኛል እንደዚህ እሷን በማየቴ ማለት ነው። ሮዛ በጣም ደስ ብሎኛል። አሁንም እንደዚሁ ቀጥይበት፣ ራስሽን ቻይ። ደግሞ ሲጀመር እሷ ራሷ ቆንጆ ልጅ ናት

እንኳን ሰኢድ፣ ሌላ ወጣት ሚስት ያለ ለራሱ ይመጣላታል። እና ምን አንሷት? ጤና አላት እና ቆንጅዬ ናት ሁላ ምን አንሷት? እና ነው ደሞ የምታለቀ ሰው ለወንድ ብላ። እንደዛ ነው የምላችሁ ጋይስ። እንግዲህ ቪዲዮ ደግሞ ቪዲዮ ፕራንክ አርግታ ሰርታ ነው የሆነ ፕራንክ ምን እንደሆነ አላውቅም፣ ግን የሆነ ድግስ ቦታ ነው ያለው። ያኔ አላብራሯትም፣ እነሱም አላብራሩም በደምብ

እንደዛ እየተጫወቱ ነው። ፋፋሽ እያሉ ነው። እግሬ ተሰበረ ብላ ፕራንክ እያደረጋችኋቸው ነው፣ ግን እየተጫወቱ ነው። እንደዛ ነው የምላችሁ ጋር እና በርቱልኝ፣ ሰላሙን ልኝ፣ ቪዲዮ ላይክ ማድረጋችሁን ደረሱ።